ንጉስ ዱዲያኖስ እጅግ አዝኖ አትናቴዎስ የሚባል ታላቅ ሥራየኛ ካስመጣ በኋላ መርዙን ቀምሞ በጽዋ ሞልቶ ለቅዱስ ጊዮርጊስ እንዲጠጣው ሰጠው። መርዙን በፍጥነት የሚገድል ነበርና ወዲያው የሚሞት መስሏቸው ነበር። ቅዱስ ጊዮርጊስ ግን ያንን ጽዋ በመስቀል ምልክት አማትቦ ቢጠጣው ምንም ጉዳት ሳያገኘው ቀረ። አትናቴዎስም ይህ የእግዚአብሔር ድንቅ ሥራ በመሆኑ ይህን ታምራይቶ በክብር ባለቤት በጌታ በኢየሱስ ክርስቶስ አምኖ በሰማዕትነት አለፈ። ቁጥራቸውም 30700 የሚሆኑ ነፍሶች፣ ሌሎች ብዙዎች ሰዎች ከሱ ጋራ በሰማዕትነት ሞተው የሕይወት አክሊል ተቀዳጁ። ሰላም እንደምን ቆያችሁ? ውድ እግዚአብሔር ቤተሰቦች በዛሬው ቪዲዮአችን ደግሞ የሰማያት ኢየሱስ ተርቢኖስ የሊቀ ሰማዕት የቅዱስ ጊዮርጊስን የሰማዕትነት ጉዞን እየተመለከተን ቆይታ እናደርጋለን። ይህንን ቻናል ደግሞ አዲስ ከሆናቸው ሰብስክራይብ እያደረጋቸው አበረታቱን። ቪዲዮ ደግሞ ለብዙ ሰዎች ይዳረስ ዘንድ ላይክ እያደረጋቸው ጀምሩ። ልዳ በምትባል ሀገር የሚኖር ዘሮንቶስ የሚባል እግዚአብሔርን የሚያመልክ ቅን መስፍን ነበር። የሚስቱም ስም ቴዎብስታ ይባላል። ታዲያ እነዚህ ሰዎች አንድ ወንድና ሁለት ሴቶች ልጆች ነበሯቸው። ሴቶቹ አንደኛዋ ማርታ፣ ሁለተኛዋ አድስያ፣ ወንድማቸው ደግሞ ጊዮርጊስ ይባላሉ። ታዲያ እነዚህ ቤተሰቦች በጣም ይዋደዱና ይከባበሩ ነበር። እንደዚህም ሲኖሩ ከዕለታት በአንድ ቀን በድንገት አሳዛኝ ነገር ተከሰተ። ይኸውም የነ ጊዮርጊስ አባት ዘሮንቶስ ታመመና በድንገት ሞተ። አባታቸው ሲሞት ጊዮርጊስ ገና አስር ዓመቱ ነበር። ከዛም ትንሽ ጊዜ እንደቆዩ ጊዮርጊስን ሌላ መስፍን መጣና በእምነትና በምግባር ሊያሳደገው ቃል ገብቶ ከእናቱ ዘንድ ወሰደው። የመስፍን ታዲያ የእግዚአብሔርን ቃል እያስተማረው ሲሄድ ጊዮርጊስ ጠንካራና ለእምነቱ ሟችና ተሟጋጭ ሆነ። ከዚያም በተጨማሪ ፈረስ መጋለብና ቀስት መወርወርን ተማረ። ታዲያ ጊዮርጊስ የወረወረው ቀስት ካሰበበት ቦታ ነበር የሚያርፈው። ጊዮርጊስ ያለበትን ጦርነት ሁሉ አንድ ቀን ተሸንፎ ያቅም። የማይሸነፍበትን ምክንያት ደግሞ ልክ ወደ ጦርነት ከመሄዱ በፊት እግዚአብሔር አምላኩን በጸሎት ይጠይቀው ስለነበር ነው። የጊዮርጊስን መስፍን በሱ ጥርካሬና እምነት በጣም ይደሰት ነበር። አንዳንዴም እቅፍ አድርጎ ይስሟል፣ አንዳንዴ ደግሞ ይሸልመዋል። በጣምም ይኮራበታል፣ በጣምም ይወደዋል። ጊዮርጊስም 21 ዓመት በሆነው ጊዜ ከዚያም የጊዮርጊስ መስፍን እንዲያለ እኔ አርጅቻለሁ፣ ሳልሞት ለጊዮርጊስ ልጅን መዳር አለብኝ፣ እናም ሀብቴን መውረስ አለበት አለ። ከዚያም ከለታት በአንድ ቀን ድግስ ተደገሰና ትልቅ ዳስ ተጣለ። ነገር ግን በአጋጣሚ መስፍኑ የድግሱ ቀን ሳይታሰብ አረፈ። ሰርጉም በዚያው ምክንያት ቀረ። ጊዮርጊስም ባሳደገው በመስፍኑ ሞት በጣም አዘነ። አዘኑንም ሲጨርስ ቤሮት ወደ ምትባል ሀገር ተነስቶ ሄደ። ቤሮትም በኢያሪኮ ዳርቻ የምትገኝ ሀገር ስትሆን በጣም ሰፊና ሀያል የምትባል ሀገር ናት። ቢሆንም ግን በውስጡ የሚኖሩ ሰዎች እግዚአብሔር አምላክን የማያውቁ ድራጎን የሚባለውን አውሬ አምላካችን ብለው የሚያመልኩ ሰዎች ነበሩ። ድራጎንም እንደ ንስር ሁለት ክንፍ፣ እንደ ፍየል ጺም ያለው፣ እንደ አንበሳ ፈርጣማ እግሩ፣ እንደ ዘንዶ ጅራት ያለው በአንገቱም እንደ ሰጎን የሰገገ ጥርሶቹ እንደ አዙ የረዘመ አስፈሪ ፍጥረት ነው። የቤሩት ሰዎች ታዲያ አምላካችን ድራጎን ነው እያሉ ቆንጆ ሴት ልጆቻቸውን ለድራጎን መሰዋት ያቀርቡለታል። ታዲያ ህዝቡ ሁሉ ሴት ልጆቻቸውን ለድራጎን አስበልተው የቤሉት ንጉሥ ሴት ልጅ ብቻ ቀረች። ህዝቡን ተሰብስቦ ማጉረምረም ጀመረ። የንጉሱ ሴት ልጅ ለምን ለድራጎን አትሰጥም? ካለበለዚያ ድራጎኑ ሁላችንንም ይበላናል ብለው ተማከሩና የንጉሱን ቤት ከበቡት። እንዲህም አሉ፣ እኛ ልጆቻችንን ለድራጎን ሰጥተናል። ለድራጎን መስዋዕት ማቅረቢያ ጊዜም ተቃርቧል አሉ። ስለዚህ ድራጎን ተቆጥቶ ሁላችንም ሳይበላን የሆነ መላ መፈጠር አለበት እያሉ ጮሁ። ወይም ደግሞ አገራችን ቢሮትን ለቀን እንወጣለን አሉ። ንጉሱም ሰምቷቸው ነበርና ወጡ እንዲህ ተረጋጉ፣ ተረጋጉ፣ አትረበሹ። እናንተ ሀገራችሁን ለቃችሁ አትወጡም፣ የኔ ልጅ ለድራጎን ትሰጣለች አላቸው። ይህንንም ሲላቸው ደስ እያላቸው ወደ ቤታቸው ተመለሱ። ለድራጎንም መስዋዕት የሚቀርብበት ጊዜው ደረሰና የንጉሱ አሽከሮች የንጉሱን ልጅ ዛፍ ላይ አስረው ጥለዋት ተመለሱ። እሷም ማልቀስ ጀመረች። አረ ድራጎን ሊበላኝ ነው። ማነው የሚያድነኝ? እያለች ታለቅሳለች። ቅዱስ ጊዮርጊስም በፈረስ ላይ ተጠቀምጦ በአጠገቧ ሲያልፍ ለቅሷን ሰማ። ያን ጊዜም ወደ እሷ ቀረብ ብሎ ምን ሆነሽ ነው አላት። እሷም ለድራጎን ለአምላካችን ተሰጥቼ ነው አለችው እንባዋን እያነባች፣ ሂድ ከዚህ ከመጣ አንተን የሚበላሃል ስትል ለመነችው። እሱም አልሄድም እና የገመዱን ልፍታልሽ ብሎ ገመዱን ፈታላት። ለምን ከመጣ ኮ ሁለታችንንም ይበላናል። እንደዛ ከሚሆን እኔ ልቆይ አለችው። ጊዮርጊስም በዚህ ጊዜ ስሚ የፈጠረሽ እግዚአብሔር ነው የኔ አምላክ ከዚህ ከክፉ አውሬ ያድናል። አንቺም እኔም ምንም አንሆንም፣ አትፍሪ ብሎ አጽናናት። በዚህ ጊዜ አስፈሪ አውሬ መጣ። ወደ ነሱም እየተጠጋ ቅዱስ ጊዮርጊስን በቀረበው ጊዜ በእጁ መስቀለኛ ሰርቶ በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን ብሎ ሲያማትብ የአስፈሪ አውሬ ኃይሉ ደከመና ዝልፍልፍ ብሎ ወደቀ። ከዚያም ቢሩታዊቷ ሴት በታሰረችበት ገመድ አስሮ እርሷ እየጎተተችው እሱ ደግሞ በፈረሱ ላይ ተቀምጦ ከተማውን እየዞረ እኔ ክርስቲያን ነኝ እያለ ድራጎንን በማዞር ለሕዝብ ሁሉ አሳያቸው። እኔ ክርስቲያን ነኝ፣ እኔ ክርስቲያን ነኝ፣ እናንተ በእኔ አምላክ እመኑ ሲላቸው የከተማው ሕዝብ በፍራቻ ረት አስፈጀናለህ፣ ለምን አስመጣህብን ብለው በማመስገን ፈንታ አጉረምርመው መሸሽ ጀመሩ። እሱም ራሱን ማዳን የማይችል የእግዚአብሔር ፍጡር የሆነ እንስሳ እንዴት አምላካችን ትላላችሁ ብሎ ገሰጻቸው። ሕዝቡን መልሶ ከገደልከው እኛ አንተን አምላክ እናመልካለን አሉት። ቅዱስ ጊዮርጊስም ከከተማ አውጥቶ በጥሮክቶ ገደለው። እነሱም ይህንን አይተው በእግዚአብሔር አመኑ ተጠምቀውም ክርስቲያን ሆኑ። እነርሱም በስሙ ሁለት ቤተክርስቲያን፣ አንዱን በቤሮ ከተማ መካከል፣ አንዱን ደግሞ ድራጎኑን በገደለበት ቦታ ሰሩለት። አሁንም ድረስ እነዚያ ቤተ ክርስቲያኖች አሉ። ቅዱስ ጊዮርጊስም ወደ ሀገሩ ተመለሰ። በዚያን ወራት በሀገር ሁሉ ላይ ስልጣን ያለው ስሙ ዱዲያኖስ የተባለ የፋርስ ንጉሥ ነበር። እጅግ ብርቱ ሆነ። በአራቱም ነገስታት ላይ ስልጣን ነበረው። የምድር ሁሉ ነገስታት ሁሉ ለእርሱ ተገዝተው ነበር። እርሱም እንደናው ከደነጾር ልቡ ደነደነ። በዘመኑም የመናፍቃን የክደት ንፋስ ይነፍስ ነበር። ስደትንም ማበረታ ክርስቲያኖችና አብያተ ክርስቲያናትንም ይቃወም ጀመር። እርሱም እንዲህ ብሎ ለዓለም ሁሉ መልእክትን ጻፈ። ሰላም ለእናንተ ይሁን። የክርስቲያን ወገኖች ነገር ከነሱ የተነሳ ሀገሪቱ በመላ እስክትታወቅ ድረስ ማርያም የምትባል ሴት በወለደችው ስሙ ኢየሱስ የሚባል በአንድ ሰው ምክንያት ሊያደርጉት ያስቡትን ዕውቀት ሰምታችኋል። አይሁድ የሰቀሉት ክርስቶስን ብቻ ነው እንጂ አጵሎንና ሌሎች አማልክቶቻችንን አያመልኳቸውም። አሁንም መኳንንት፣ መሳፍንት፣ የከተማ ሹማምንት፣ ወታደሮች፣ ዲቃውንት ልጠይቃችሁ የምወደው ምን እንደሆነ ታውቁ ዘንድ ሁላችሁም ከነሠራዊታችሁ ወደ ኔኑ በስራችን መንግስታችንን ሳያጠፉ አንድ ልብ ሆነን የምናደርገውን እንምከር። ስለዚህም ነገር ጻፍኩላችሁ፣ ለመንግስታችሁ ጸጥታና ሰላም ይሁን ብሎ ለየአገሩ ለየመንደሩ የክደድ ደብዳቤ ጻፈ። ያን ጊዜ ሰባ ነገስታት ስፍር ቁጥር ከሌላቸው ከሰራዊቶቻቸው ጋር ወደ አገሩ መጡ። ለዱዲያኖስም ሰገዱለት። ነገስታቱም ሁሉ ለሱ እጅ መንሻ አቀረቡለት። ይህንንም አይቶ ታበየ፣ ልቡንም አደነደነ። እጅግም ከፍ ከፍ አለ። እንደ አንበሳም ይደነፋ ጀመር። ሰባ ቀን ሙሉ በየዕለቱ ከነሱ ጋር ምሳ አደረገ ለማንም ፍርድን አያደርግም ነበር። እነዚህ የግብዣ ቀኖች ከተፈጸሙ በኋላ ያ ሰነፍ ካህዲ በአደባባይ ለፍርድ ተገኘ። ነገስታቱም ከሱ ጋር ተቀምጠው ነበር፣ መሳፍንቱም በዙሪያው ቆሞ ነበር። ያን ጊዜም ሰባ ጣዖታትን አቆመ፣ አማልክት ብሎ ሰየማቸው። ሰገደላቸውም ተከታዮቹም እንዲሰግዱላቸው፣ መስዋዕትም እንዲያስወርጉላቸው፣ እርድም እንዲያርዱላቸው ግዳላቸውም። ከዚህ በኋላ ክርስቲያን ነኝ ብሎ ባፉ የሚያምነውን ሰው ሁሉ ቅጣት ይቀጡ ዘንድ የሚያስጨንቅ መሳሪያዎችን፣ የተሳሉ መቁረጫዎችን፣ ልዩ ልዩ የሆኑ የስቃይ መሳሪያዎችን አዘጋጅቶ ዩዲያኖስ የስቃይ መሳሪያዎችን ሁሉ ወደ ፍርድ አደባባይ አቅርበው እንዲያስቀምጧቸው አዘዘ። በዚያም በስቃዩ መሳሪያ መካከል የብረት አልጋዎች፣ የብረት መንኮራኩሮች፣ አጥንትን ለመስበር የሚያስችሉ ከብረት የተሰሩ የእጅ ሳንጃ፣ መላስ ለመቁረጥ የሚያስችል ቢላዋ፣ አጥንት ከጅማት የሚለይ መውጊያ፣ አምሮ የሚነሳ መሳቢያዎችን፣ መርገጫ፣ ቀስት፣ ጥርስ የሚያወልቁበት ጉጠት፣ አጥንት የሚሰነጥቁበት የተሳሉ መጋዞች፣ አፋቸው እንደ መጋዝ ጥርስ ያለው የብረት ድስቶች ነበሩ። ዱዲያኖስም አማልክቶችን የሚሰድቡ ልቡ የሚያመነታ የማይሰግድላቸውን ቢኖር በሕይወታቸው ሳሉ ቆዳቸውን እንዲገፏቸው በፊቴም የተሳሉ ብዙ የስቃይ መሳሪያዎችን በስጋቸው ላይ እንዲያሰራጩ ብዬ አዛለው። የልጆቻቸውንም ደም አፈሳለው፣ በራሳቸውንም እቆርጣለው፣ በመስታወት አይነት መሳሪያ ጭንቅላታቸውን እበትናለሁ፣ ጭንጭናቸውን በመጋዝ እቆርጣለው። እንደ ምርኩ እበትናቸዋለሁ፣ ሆድቃቸውንም አፈሳለሁ፣ በመጋዝም ራሳቸውን እበትሰዋለሁ፣ አይናቸውንም አውጥቼ በእጃቸው አስታቅፋቸዋለሁ ስጋቸውንም ለሰማይ አዕዋፍ፣ ለምድር አራዊት እንዲጣል አደርጋለሁ ብሎ በመሐላ ትእዛዝ ሰጠ። የስቃዩ መሳሪያ ግን ለሚያዩት የሚያስደነግጥና የሚያስፈራ ነበር። መከራውን ሊቀበሉ የሚወዱ ቢኖሩም ከስቃዩ መሳሪያ የተነሳ ወደ ኋላ ይሸሹ ነበር። እግዚአብሔርን የሚወዱ ብዙ ሰዎች ይህንም በሰሙ ጊዜ፣ በቤተ ክርስቲያን ላይ የተነሳውን መከራ ባዩ ጊዜ ፍርሃት እንደ ሰም አቀለጣቸው። ነገስታቱም እርስ በርሳቸው እየተገባበዙ ጣዖታቸውን እያመለኩ ሰባት ዓመት ቆዩ። የስቃዩንም መሳሪያ ከመፍራት የተነሳ እኔ የክርስቲያን ወገን ነኝ ሊል የደፈረ ማንም የለም። በሁሉ ጽኑ ሐዘን ለቅሶ ሆነ። ፈጽሞ በአፉ የእግዚአብሔርን ስም የሚጠራ አልተገኘም። የብሩ ኮከብ ተርቢኖስ የተባለው ጊዮርጊስ እንዲህ አለ፣ ስለ ዓለም ሥርዓት ለመምከር ንጉስ ዱዲያኖስ በፋርስ አገር ብዙ ነገስታትን ማሰባሰቡን ሰምቻለሁ። አሁንም ብዙ ገንዘብ የከበሩ እጅ መንሻዎችን ይዤ ልሂድና ልስታቸው፣ የአባቶችንም ሹመት ልለምናቸው ብሎ ተናገረ። ከዚህም በኋላ ወዲያውኑ ተነስቶ የከበሩ ልብሶቹንም ገንዘቦቹንም ሁሉ አገልጋዮቹን ጨምሮ ከነገስታቱ ጋር ሊገናኝ በመርከብ ሄደ። ቅዱስ ጊዮርጊስንም ወደ ንጉሱ ከተማ በደረሰ ጊዜ ነገሥታቱ ጌታችን ኢየሱስ ክርስቶስን ሲነቅፉት ሰማ። ጣዖታትንም ሲያመልኩ በፍጹም ትጋት ዕጣን ሲያሳርጉላቸው፣ ክርስቲያኖችንም ሲያሳዷቸው አየ። ቅዱስ ጊዮርጊስም ከዛን ጊዜ በቀር እንዲያለ ነገር ከቶ አላየም ነበርና ብዙ ጊዜ በልቡ ተገረመ። ይህንንም በተረዳ ጊዜ በልቡ አሰበ። አባቴና እናቴ የተጠቀሙት ምንድን ነው? በኃላፊው ዓለም ሹመት ጥቅም አላገኙም። የኖሩበት ተድላ ደስታ ጠፍቶ የለምን? ወደ ፈጣሪያቸው ባዶ እጃቸውን ተመልሰው የለምነ? ቅዱስ ጊዮርጊስም እኔም የዚህ ዓለምን ክብር ፈጥኖ የሚያልፈውን ተድላ ደስታውን ትቼ መንግሥተ ሰማያትን ገንዘብ አደርጋለሁ። ለንጉሡም ልሰጠው ያሰብኩትን ገንዘብ ለጦማ ዳሪዎች እሰጣቸዋለሁ። በእኔም ፍጹም ሊሆን የሚወድ ቢኖር ገንዘቡን ሽጦ ለውጦ ለድሆች ሰጥቶ ይከተለኝ ያለውን የጌታዬን የፈጣሪን የኢየሱስ ክርስቶስን ቃል እፈጽማለሁ አለ። ከነዚህ ርኩሳን አላውያን መሾምን ለምን እፈልጋለሁ? እግዚአብሔር ይቀበለኝ ዘንድ የማደርገውን እኔ አውቃለሁ። እኔ ኃላፊውን የዚህን ዓለም መንግሥት አልሻም ለዘላለም የምኖረው ፈጣሪ ኢየሱስ ክርስቶስ የሚያወርሰኝን መንግሥተ ሰማያትን እንጂ። በዚህ ዓለም እስካለው ድረስ ወደ አገሬ ወደ እናቴም አልመለስም፣ ስለ ክርስቶስ ከሷ ተለይቻለሁና። ለዘላለም የምኖረውን ጌታዬን ኢየሱስ ክርስቶስ የሚሰጠኝን ሕይወት ተስፋ አደርጋለሁ እንጂ ስለ ቅዱስ ስሙ እሞት ዘንድ እሱ በቸርነቱ ያጸናኛል። ስለ አጽሜም ወስደው ከቀደሙት አባቶቼ መቃብር እንዲቀብሩኝ እሱ ያስባል አለ። ያን ጊዜም መንፈስ ቅዱስ በቅዱስ ጊዮርጊስ ላይ አደረበት። በልቡ እነዚህን ነገሮች አሰላስሎ ከፈጸመ በኋላ አገልጋዮቹ ወዳሉበት መርከብ ተመልሶ በልቡ ያለውን ሁሉ ነገር ለነሱ ነገራቸው። እነሱም ጌታ ሆይ ነገሩ እንዲህ ከሆነ ለምን እንደመጣን ወደ አገራችን አንመለስም አሉት። ቅዱስ ጊዮርጊስም ይህ ነገር በእኔ ዘንድ አይደረግም። ከእንግዲህ ወዲህ ወደ ሀገሬ አልመለስም፣ የእናቴንን ፊት አላይም። ፍጥረቱን ሁሉ ለፈጠረ ለሰማይና ለምድር ንጉሥ ለጌታችን ለኢየሱስ ክርስቶስ በማደርገው ሐሰት በሌለበት ምስክርነት በዚች ቦታ እሞታለሁ እንጂ። አሁንም ከእኔ አርነት የወጣችሁበትን ደብዳቤ ተቀበሉ። ነገር ግን እናቴና እህቶቼ ከለይቼ መቅረቴን አውቀው በሐዘን እንዳይሞቱ እናንተ እኔ በሕይወት ሳለው ወደ ሀገሬ እንዳትመለሱ በእውነት ሁሉም በፈጠረ በእግዚአብሔር ስም ማሉልኝ። ነገር ግን እናንተ እያንዳንዳችሁ ነፃ ናችሁ። ሶስት ወቄት ወርቅ፣ አስር አስር ልብስ ከዚህ ውሰዱ። ከእኔ ሀገር በቀር ወደ ወደዳችሁበት ወደ መረጣችሁበት ቦታ ሂዱ። እናንተ በሕይወት ሳላችው እኔ መሞቴን የሰማችሁ እንደሆነ ስለ እግዚአብሔር ብላችሁ የወዳጅነት ሥራ ስሩልኝ ስጋዬንም ገንዛቸው ወደ አገሬ ወስዳችሁ ቅበሩ አላቸው። የቅዱስ ጊዮርጊስ ሎሊዎችም ይህንን ከሱ በሰሙ ጊዜ ረዘም ላለ ጊዜ ጽኑ ለቅሶን አለቀሱ። ያን ጊዜ ባሮቹ ሁሉ ነፃ አወጣቸው። ከእነርሱም እያንዳንዱ ተሰናበቱት። ወደ ወደዱበትም እንዲሄዱ አሰናበታቸው እነሱም ቅዱሱም ተጋድሎን እስኪፈጸም ድረስ ወደ ልዳ አልተመለሱም። ሦስቱ አገልጌዎቹ ግን እሱን እየተከታተሉ ተጋድሎን ሲያዩ ከቅዱስ ጊዮርጊስ ጋር በፋርስ ኖሩ። ከዚህ በኋላ ቅዱስ ጊዮርጊስ ለንጉሡ ሊሰጠው ወደ አመጣው ገንዘብ ሁሉ ተመለሰ፣ በሙሉ አንስቶ ለድሆችና ለጦም አዳሪዎች ሰጠው። ለነገሥታቱም ያመጣውን እጅ መንሻ መጸወተ። ምንም ሳይቀር እስከለበሰው ልብስ ድረስ ለተራቆቱ ሰዎች አለበሳቸው። ከዚህ በኋላ ፈጥኖ ሄደና ባላውያን ነገሥታት ፊት ቆሞ እኔ ክርስቲያን ነኝ፣ እኔ የክርስቲያን ወገን ነኝ፣ በጌታችን በኢየሱስ ክርስቶስ አምናለሁ ሲል ተናገረ። ነገሥታቱም እንደ ችሎታቸው ልዩ ልዩ ስቃይ እስኪያዘጋጁለት እስከ ሰባት ዓመት ድረስ በልዩ ልዩ ስቃይ ሲያሰቃዩት ኖሩ። ከሱም አንዱ እንኳን ሀሳቡን ሊያስለውጠው አልተቻለውም። ሰባት ዓመት በሙሉ ሁሉም እያንዳንዱ የስቃይ ህግ እያወጣለት ነበር። እነሱም ሊያሸንፉት ከእውነተኛ ሃይማኖቱም ሀሳቡን ሊያስለውጡት ይፈልጉ ነበር ነገር ግን አልቻሉም። በእግዚአብሔር ላይ ያለውን ፍቅሩን አልተቀነሰም። ሴጣን አይነ ልቦናቸውን አሳውሮታልና የእግዚአብሔርንም ክብር እንዳያዩ የተሳሳታቸው ነገስታቶች ይህንን ነገር ስተታቸውን አርቁ። የክደት ስም አትጡ ሰማይና ምድር ያልፈጠሩትን አማልክት ናቸው አትበሉ እነሱም ከምድረገጽ ፈጽመው ይጠፋሉ የሚሰግድላቸውም የሚያምንባቸውም ይጠፋል። ዓመፀኞች ነገስታት ሆይ የእናንተ መገረም እኔን አያስፈራኝም። እኛስ በእውነት ለዘላለሙ በመንግስት ኃይል በፈቃድ አንድ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን ብሎ አሰምቶ ተናገረ አያሉ ቅዱስ ጊዮርጊስ በሕዝቡ ፊት ይህን ይናገር ነበር። በኃጢአት ባሕር የሚዋኝ የጥፋት ልጅ ዱድያኖስ ቅዱስ ጊዮርጊስን ባየው ጊዜ ወደፊቱ ያቀርቡት ዘንድ አዘዘ። የሰውነቱን ልምላሜ የጨረቃ ብርሃን የመሰለ ፊቱን፣ ደምግባቱን፣ መልኩን እንደ ንጹሕ ዕንቁ ባህሪ ያሸበረቀ መሆኑን አይቶ ያን ጊዜ በዘመድ የከበረ መስፍን ልጅ እንደሆነ አወቀ። ወዲያውኑ ዲድያኖስ! ከሚጣፍጠው አነጋገሩና ከጉብዝናው የተነሳ አደነቀ። ዱዲያኖስም መለሰ እኛ ሁላችን አማልክ የሰጡንን ክብር ተጎናጽፈን በምድር ላይ እንኖራለን። እነሱም እጅግ ይወዱናል። አንተም በክብር በልልና ከኛ ጋር ትሆናለህ። እንሆ የከበርክ ትልቅ ሰው መሆንህን መልክህ ይናገራል። በደም ግባትህ የወደድኩ ወዳጄ ሆይ እወቅ፣ እኔ ከዚህ ቤት ሰባት ዓመት ተቀምጫለሁ። እኔና በመላ ዓለም የሰበሰብኳቸው ሰባ ነገሥታት ከአንተ በቀር በነዚህ በሰባቱ ዓመታት እኔ የክርስቲያን ወገን ነኝ የሚል በዚህ ዓለም ውስጥ ፈጽሞ አልሰማንም። ስለዚህ ገንዘብህ ብዙ፣ ጉልበትህ ብርቱ፣ የሚያስፈራ የከበርክ እንደሆንክ በልቤ ተረዳው። ስለዚህ ነገር ዙሪያውን ከበው በቆሙት መኳንንት በነገሥታቱ ትዘብታለህ። ክቡር ሆይ አሁን ነገሩ ይታይ። የአምላካችንን የአጵሎን ክብር አይሰወር አምላኮቻችንን አቃለልክ እንጂ እኛም ብቻ ያዋረድክ አይደለህም እንግዲህ ወዲህ ይህን ነገር መተው ይገባሃል በፍጹም ልቦና ተመለስ ንስሐ ግባ ላማልክትም ስገድ የልቦና ስንፍና ይቅር እንዲውሉ መስዋዕት አቅርብላቸው እኛም ነገሥታቱ እንቀበልሃለን አለው ንጉሱም በማባልና ቃል ኪዳን በመግባት አምላኩን ክዶ ለጣዖታት እንዲሰዋ ለማድረግ ሞከረ ቅዱስ ጊዮርጊስ ግን በሐሳቡ ጸና በዚህ ጊዜ ዱድያኖስ ብዙ አስጨናቂ ስቃይን አሰቃየው ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጾ ያጸናው ከቁስሉም ያድነው ነበር ለሶስት ጊዜ እንደሚሞት እርሱም እንደሚያስነሳው በአራተኛውም የምስክር አክሊልን እንደሚሰጠው ነገረው በዚህም ጊዜ ቃል ኪዳን ገባለት። ለሰባት ዓመትም በስሙ መከራ በስቃይ እንዲሁም በተጋድሎ እንደሚኖር በዚያም ስሙ በዓለም ሁሉ የተገለጠ እንደሚሆን መላእክትም እንደሚያገለግሉት ነገረው። ቅዱስ ጊዮርጊስም ትእዛዙን ባለመቀበሉ ንጉሥ ቱዲያኖስ እጅግ አዝኖ አትናቴዎስ የሚባል ታላቅ እስራኛ ካስመጣ በኋላ መርዙን ቀምሞ በጽዋ ሞልቶ ለቅዱስ ጊዮርጊስ እንዲጠጣው ሰጠው። መርዙም በፍጥነት የሚገድል ነበርና ወዲያው የሚሞት መስሏቸው ነበር። ቅዱስ ጊዮርጊስ ግን ያንን ጽዋ በመስቀል ምልክት አማትቦ ቢጠጣው ምንም ጉዳት ሳያገኘው ቀረ። አትናቴዎስም ይህ የእግዚአብሔር ድንቅ ሥራ በመሆኑ ይህን ታምራይቶ በክብር ባለቤት በጌታ በኢየሱስ ክርስቶስ አምኖ በሰማዕትነት አለፈ። ቁጥራቸውም 30700 የሚሆኑ ነፍሶች ሌሎች ብዙዎች ሰዎች ከእሱ ጋር በሰማዕትነት ሞተው የሕይወት አክሊል ተቀዳጁ። ከዚህ በኋላ ቅዱስ ጊዮርጊስ በንጉሥ ዱዲያኖስ እና በሰባ ነገሥታት ፊት በቆመ ጊዜ እነሱ የተቀመጡባቸውን የእንጨት ወንበሮች ቅዱሱን እንዲበቅሉና እንዲያብቡ፣ እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። ቅዱስ ጊዮርጊስም በዚህ ጊዜ ወደ እግዚአብሔር ጸሎት አደረገ። ወንበሮቹም እነሱ እንዳሉት አደረጋቸው። የአምላክን ድንቅ ሥራና ታምራይተው ቁጥር የሌላቸው ብዙ አሕዛብ በጌታችን በኢየሱስ ክርስቶስ አመኑ። ነገሥታቱ ግን ከማመን ይልቅ ቅዱሱን በጎድጓዳ ብረት ምጣድ ውስጥ አበሰሉት። አቃጥለውና አሳርረው ስጋውና አጥንቱን ፈጭተው አመድ ካደረጉ በኋላ በረዥም ተራራ ላይ በተኑት። ሆኖም ጌታችን ኢየሱስ ክርስቶስ ነፍሱን ወደ ስጋው መለሳት፣ ደግሞም አስነሳው። ቅዱስ ጊዮርጊስም ዳግም ተነስቶ በነገሥታቱ ፊት በመቆም ተመልሶ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ሰበከ። በዚያም ጊዜ ቁጥር የሌላቸው አሕዛብ አይተው የእግዚአብሔርን ድንቅ ሥራ አደነቁ። በጌታችን በኢየሱስ ክርስቶስ አምነው ሰማዕትነትን ተቀበሉ። ነገሥታቱም ዳግመኛ ማመን አዳግታቸው፣ እርሱን ሊፈትኑት ሙታኖችን ብታስነሣ አምላክህ እውነተኛ አምላክ እንደሆነ እናውቃለን በእርሱም እናምናለን አሉት። ቅዱሱም ወደ አምላክ በመጸለይ ከጉድጓድ ውስጥ ወንዶችና ሴቶች ጎልማሶቹን አስነሳቸው። እነሱም በሚደንቅ ስራው በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም አስተማሩ። የገሃነምንም ወሬ ተራገሩ። በጥምቀትም ክርስትናን ተቀብለው አረፉ። ከአዲያኑ ነገሥታት ግን ሙታንን ያስነሳህ አይደለህም። የረቀቁ ሰይጣናትን አስነሳህ እንጂ ብለው ተከራከሩ። ከዚህም በኋላ አንዲት ድሃ ሴት እንድትጠብቀው ወደ እሷ ቤት ወስደው አስቀመጡት። በቤቷ ምሶሶ ላይም አሰሩት። እሷም ለርሶ የሚሆነውን እንጀራ ልትለምን በወጣች ጊዜ የእግዚአብሔር መልአክ ማዕድ አቀረበለት። በዚህ ጊዜ የድሃ ሴት የቤት ምሶሶ ቅርንጫፉ ላይ አብቅሎ ታላቅ ዛፍ ሆነ። እሷም በተመለከተች ጊዜ ቤቷ ውስጥ የተደረገው ታምራ አይታ የክርስቲያኖች አምላክ በሰው ተመስሎ ወደኔ መጣ አለች። ቅዱስ ጊዮርጊስ ግን እኔ አምላክ አይደለሁም፣ የአምላክ ባሪያ ነኝ እንጂ አላት። እሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ ቸርነት እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድልኝ ዘንድ እለምንሃለሁ አለችው። እሱም ሴቲቱን ስለ ጌታችን እምነት ካስተማራት በኋላ ልጇ ላይ በመስቀል ምልክት ሲያማትብበት አይኑ ማየት ቻለ። በሌላ ቀንም ቅዱሱ እንዲህ አላት እንዲሰማ እንዲናገር እንዲሄድና እንዲያገለግለኝ እኔ ሻለው ነገር ግን ጊዜው አሁን አይደለም አላት። በዚህ ጊዜ ንጉሡ በሀገር ውስጥ ሲዘዋወር ከመበለቲቱ ቤት ላይ የበቀለውን ዛፍ አይቶ አደነቀ። ስለ እሷም ሲጠይቅ ቅዱስ ጊዮርጊስ የተቀመጠባት የመበለቷ ቤት ምሰሶ ላይ ዛፍ እንደበቀለ ነገሩት። ንጉሡም ይህንን በሰማ ጊዜ ተቆጥቶ ወስዶ ከዚያ አስገረፈው። በመንኮራኩርም እንዲያበራዩት ሲያደርግ ቅዱሱ ስለሞተ ከከተማ ውጪ አውጥተው ጣሉት። ለሶስተኛ ጊዜም ጌታችን ኢየሱስ ክርስቶስ ከሞት አስነሳው። ንጉሱም ከሞት እንደተነሳ ሲመለከት ደነገጠ፣ አደነቀም። ዳግመኛም ንጉሱ ቅዱስ ጊዮርጊስን በመሸንገል በመንግስቱ ላይ ምክትል እንደሚያደርገው ቃል ገባለት። ቅዱሱ ግን እየተዘባበተ ነገ በጠዋት ለአማልክቶች መስዋዕት አቀርባለሁ አንተም ህዝቡ እንዲሰበሰብ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሱም ይህንን የተናገረው ነገር እውነት መስሎት የሚሰዋ መስሎት ተደሰተ። ወደ ቤተ መንግስቱም እልፍኝ አስገብቶ አሳደረው። ቅዱስ ጊዮርጊስም ለጸሎት በመነሳት የዳዊትን መዝሙር አነበበ። በዚህም ጊዜ የንጉስ ጉዲያኖስ ሚስት ንግስትን ለእስክንድሪያ ሰምታ ቃሉ ደስ ስላሰኛት የሚያነባው እንዲተረጉምላት ለመነችው። እሱም እግዚአብሔር ዓለምን ከፈጠረበት ሰው እስከ ሆነበት ጊዜ የሆነውን ሁሉ አስተማራት። ንግሥቷም ትምህርቱ በልቦናዋ ስለተቀረጸባት በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነች። በማግስቱም አዋጅ ነጋሪ አገሩን በመዞር ቅዱስ ጊዮርጊስ ላማልክ ሊሰዋ በመሆኑ ሰው ሁሉ እንዲሰበሰብ ለሕዝቡ አዋጅ ነገረ። አዋጁን የሰማችው ያቺ ድኻ መበለት እውነት መስሏት እጅግ እያዘነች እያለቀሰች ከልጇ ጋር ወጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ ብሎ ልጅሽን በምድር ላይ አኑሪው አላት። እሷም እንዳላት አደረገች። መንቀሳቀስ የማይችል ያን ልጅም በጌታዬ በኢየሱስ ክርስቶስ ተነስተ በእግሩ ቁም አለው። በዚህ ጊዜ ሽባ የነበረው ይህ ሕፃን ተነስቶ በእግሩ ቆመ። እንዲህ ሲልም አዘዘው ወደ አጵሎን ሂድ፣ ወደ እኔ የሚመጣ ዘንድ በክብር ባለቤት በጌታዬ በኢየሱስ ስም እዘዘው አለው። በዚያን ጊዜ ልጁ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሄዶ አዘዘው። ጣዖቱም ካደረበት ርኩስ መንፈስ ጋር ከማደሪያ ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝብ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውኑ ዋጠችውም። ጣዖታቱን ከና አገልጋዮቹ አጠፋቸው። ንጉሡም በዚህ ጊዜ ተቆጥቶና ተበሳጭቶ ንግሥቷ ጋር ገባ። እርሷም አምላካቸው ጽኑና ኃያል ነውና ክርስቲያኖቹን አትጣላቸው አላልኩምን አለችው። ንጉሡም ይህንን ሰምቶ በጣም ተቆጣ። ቅዱስ ጊዮርጊስ ሚስቱን ወደ ክርስቲያን እንደ ቀየራት አወቀ። ከዚህም በኋላ ከከተማ ውጪ እንዲጎትቷትና በመጋዝ እንዲሰነጥቋት አዘዘ። እሷም የሰማዕትነትን አክሊል በመንግስተ ሰማያት ተቀበለች። ነገስታቱም በዚህ ጊዜ አፍረውና ደንግጠው ከዚህ ባሰ ኃፍረት እንዳይመጣባቸው ራሱን በሰይፍ እንዲቆርጠው ንጉሥ ዱድያኖስን መከሩት። ንጉሱም ምክራቸውን ሰምቶ የቅዱስ ጊዮርጊስን ራስ እንዲቆረጥ አዘዘ። በዚህ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገለጸለትና ብዙ ቃል ኪዳን ሰጠው፣ እንዲህም አለው በምድር መታሰቢያህን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ እደመስሳለሁ። በመከራም ውስጥ ሆኖ በባህርም ሆነ በየብስ ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራ አድነዋለሁ። ከዚህም በኋላ ጌታችን በክብር ወደ ሰማይ አረገ። ቅዱስ ጊዮርጊስም ራሱን ዘንበል አደረገ፣ በሰይፍም ቆረጡት። በመንግሥተ ሰማያትም ሰባት አክሊላትን ተቀበለ። ክርስቲያኖቹም ሥጋውን ወስደው በልብስ ጠቅልለው ወደ ሀገሩ ወደ ልዳ ወሰዱት። ቤተ ክርስቲያን ሰርተው በውስጡ አኖሩት። ከእርሱም ቁጥር የሌላቸው ብዙ ድንቅ ታምራቶች ተገለጡ። የልዳው ኮከብ የሰማዕተ ኢየሱስ የቅዱስ ጊዮርጊስ የሰማዕትነት ጉዞ አበቃ። አምላካችን እግዚአብሔር ከቅዱስ ጊዮርጊስ በረከት ያሳትፈን፣ የሰማዕቱም ረዴት ሁላችን የክርስቲያን ወገኖች ከሥጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።